የያሬድ አባት መንግስት ትምህርት ቤት የተማረች ልጅ ማፍቀር አትችልም። ሴት ልጅ ፈጽሞ እንዳትቀርብ። ለእናትህ ስለ እናት የነገርኩን ነገር እያሰብክ እንድትኖር ነው ምፈልገው። ከሴት ልጅ ቆመህ አወራህ ቢሉኝ፣ ፍቅር ጀመርክ ቢሉኝ ምን እንደማደርግ አታቅም ብሎ ለያሬድ ነገረው። ልጁን አስፈራራው ማለት ነው። አሰላሙ አሌይኩም ወረመቱላ ወበረካቱ። ውድና የተከበራቸው የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም በል እያላችሁበት ሰላም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ ሰላማችሁ ብዝት ይበልል ማለት ነው። ዛሬ እንግዲህ በአዲሱ ቪዲዮ መጥቻለሁ። አፍላ ፍቅርን ክፍል አንድ መቶ ሰላሳ ስድስትን ይዤላችሁ መጥቻለሁ። አንድ መቶ ሰላሳ ሰባትን ይዤላችሁ መጥቻለሁ። የሰው ወሬ ማለት ነው። በአክብሮት እንድትከታተሉ በአክብሮት ጠይቃለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ተወዳጁ ነው። ከሳምንት ሳምንት በጉጉት የምንጠብቀው ማለት ነው። ስለዚህ እንድትከታተሉ በአክብሮት ጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንድትቀጥሉ እንትን ላለው እነ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስለ አሳስባለው ማለት ነው። ዛሬ እንግዲህ ይላችሁ የመጣ ህይወት አፍላ ፍቅርን ነው ቾምቤና መቅድም። እንግዲህ ዛሬ እውነቱን ያለውን ነገር ሁሉንም ዝርግፍ አርጋ ነግረው፣ እኔ ይህን ሁሉ ጊዜ ስጠብቅህና ስከተልህ የነበረው አብሬ ልኖር ሳይሆን እውነቱን ነግሬህ እንድታቅ ስለፈለግኩ ነው ብላ ያለውን እውነት ነገር እንዳለ ነግረው በምላሹም ሄኖክ ኖክ ይቅርታ ቢጠይቃት ወይም አብረን እንኑር፣ ከአንቺ ጋር መኖር እፈልጋለሁ ቢላትም፣ እሷ ግን ልትሰማው ፍቃደኛ አልነበረችም፣ ጥላው ሄዳለች ማለት ነው ባጭሩ። ይህም እንዲህ እያለ መንገድ ላይ እያለቀሰች እያለ እንትና ቅዱስ እያገኛታም ማለት ነው። እንግዲህ አንድ ፍቅረኛ ይህን ትመስላለች፣ አንድ የህቴን እያለ ይሄ ሊምን እንዳሰበ ባላውቅም ማለት ነው ያገኛታን ማለት ነው። በዛም መልስ እንግዲህ እኔ እንዲታለቅ ስታለቅስ ማየት አልፈልግም፣ የወንሹን ነገር ንገሪ ብላ እሷም በማይመለክት ነገር አትግባ ውጣል ሂድል ስትለው እሱም አልሄድን ፈጽሞ ምናምን ይላታን ማለት ነው። እሷም በሀሳቡ ተስማምታ ያው እንግዲህ ያው እያለቀሰች እያለ ነይል ብሎ ማለት ነው። ያቅፋታን ማለት ነው። አቅፏት፣ እንግዲህ እያጽናናት ነው ያለው ማለት ነው። እያጽናናት እያለ እንግዲ አይዞሽ፣ ሁሉም ነገር ለበጎ ነው ብሎ ፊዮሪ ደግሞ ይሄ ነው ክናግኝቷት የሆነውን ነገር ሁሉ ሀስተ በነግሯት ራሱን መቅጣትና ራሱን ማረጋጋት እንዳለበት፣ ከዚ ሰፈር መጥፋት እንዳለበት የሚሰማዋል ማለት ነው። እሺ ብሎ ይሄዳን ማለት ነው። እሷም እንግዲህ የተቻለህን ያክል ራስን አለመጉዳት እንዴት ሞክር ብላ ተሳስባለች። አይዞሽ፣ ራሴን አላጠፋም፣ ይህን ያልዳካማ አይደለሁም ግን ያው ያለው ነገር ግን እንደዚህ እንደሆነ ያደርገኛም ብሏል ማለት ነው። እሷም እሺ ይብላለች ማለት ነው። ስለዚህ ወደ ክላስ ተመልሰው ምን ሆነ ነው ቦችዬ የጠፋኸው ምናምን ብላ ያው ቅዱሴን እንደብሮሀ ምናምን ስትለው ፊወሪ ማለት ነው ያው ትናንትና ስላላገኝ ሆነ ስትለ ፈጠረሽንም አላስታውስም ግን መቅዲን እንደዛ ስኮን ስላየኋት ተረብሼ እና ስሜታዊ ሆኜ ነው ብሎ ነግራታ ማለት ነው። እሷም የሆነውን ነገር ሁሉ ትነግራለ። አይዞህ ምናምን ብላ ሁሉንም ነገር እንግዲህ የተቻለሽን አድርገሽ እንድታስታርቂያቸው ፈልጋለሁ ብሏታን እሷም የተቻለኝን ሁሉ አርቂያቸው ቤና መቅዲን አስታርቃለሁ ብላለች ማለት ነው። ወደ ትምህርት ቤት ስንመለስ ደግሞ እንግዲህ እንትና ሀናና ብሩኬ እንግዲህ ያው እያደናነቃት ገንበስ ብላ ተኛ፣ ብላ እንግዲህ ዴቭ መጥቷን ዴቭ አቀሳስሮም ብሎ አጣልጥ ሄዷል ማለት ነው። ሌላኛው ደግሞ እንግዲህ ያሬድ አባት እና እስከ ዛሬ የያሬድ ቤተሰቦች ታይተው አያቁም። ስለዛ አባቱ ዛሬ ጋሽን አይተናቸዋል ማለት ነው። ጋሽ እንግዲህ ኮስተር ያሉና ዘመናዊ ሰዎች ናቸው። እና ያ ቁጭ ብሎ እንደ ልጅ እንደ አባት ና እንደ ልጅ ተመካክረው ሁለተኛ ሴት መቅረብ እንደሌለበትእና እና ሴት ተቀረብ ካሉኝ ጉዲህ ነው ብለውታል። ትምህርት ቀይሩ፣ የሀብታም ትምህርት ቤት እንዲማርና ሌላ ደግሞ መኪና ሹፌር ቀጥሬ እያደረሰ ያመጣን ብለውታል ማለት ነው። እሱም መኪና መንዳት የምችላለሁ ደግሞ አስራ ስምንት አመት ቀጣይ ስለሚሆነ ችግር የለውም ቢሎ ቢልም ግን ጋሼ ሊፈቅዱለት አልቻሉም። ወደ ትምህርት ቤትም ላድርሰ ሲሉ ታይ እሺ አልደርስም እኔ ወክል አድርግ ለጤንነት አሪፍ ነው ምናምን ብሎ ሰክሷቸውን ማለት ነው። ጋሼን በሀሳቡ ተስማምተው በቃ መልካም ክላስ እንግዲህ ስራ እንድታግዘኝ ይፈልጋለሁ ሰሞኑ ልክ ስላልነበርክ ነው የተወክሁ ብለውታ ማለት ነው። እሱም ምሽካሺ ተክላስ መልስ ሶስቱም ሱቆችን ለማየት ሞክራለሁ ብሎ ተስማምተዋን ማለት ነው። ወደ ትምህርት ቤት መጥቶ በጣም ብቹኙነት አብስቶ ቁጭ ብሎ ቤዝቲ ትመጣና ያሬድ ምን ሆነ ነው በእኔ ምክንያት ነው ወይ እንደዚህ ንኮ ስትለው አይኖ፣ አይደለም ቤዝቲ፣ በራሴ ነው በግሌ ነው ብሏል ማለት ነው። እሺ እንደዛ ከሆነ ንገሬ ስትለው አይ ሊነግራት ጋደኛ አልነበረም። ከዛም በቃ የሚያዳምጥ ሰው ከፈለክ ግን አለሁ ብላ ልክር ስትል ኖ ቪዛ እንደዛ ከሆነማ ናት ሂጂ ምነግርሽ አለሁ ብሎ አስቀምጦ ከአስከበ ያለውን ነገር ይነግራታም ማለት ነው። እንግዲህ በሀሳባቸው ከጸኑ ምን ልታደረግ ነው ስትለው፣ ይሄ ፈጽሞ የሚሆን ነገር አይደለም ኒጋሽን እንደምን ብዬ ማሳመን አለብኝ ብሏል ማለት ነው። እንግዲህ ያሬድና ቤዛ ያው የቤዛ እናት ነበረች፣ እስከዛሬ ችግሯ። ሁሉም በየራሱ ፊና የራሱ ችግር አለው። መንግስት፣ ትምህርት ቤት የምትማርና ሌላ ደግሞ በቃ ያው ድሃ የሆነ ሴት አታፈቅርም ወይም ሴት ልጅን አትቀርብም ብለውታል። እንግዲህ ስለ እናቱ ለቤዚቲም አልተናገረም። ስለዚህ የሆነ ነገር አለ ማለት ነው። አባትየው ሴት ልጅ እንዳይቀርብ ያለበገበሰን ምክንያት የሬድ እናት ጎርተዋለች ማለት ነው ባጭሩ። ለማንኛውም ይህም ብሎን ማለት ነው። ሌለኛው እንግዲህ ቦቼና ሚኪ እንግሊዝኛ አንፌክሽን ኮንቴክሽን እያሉ እንግዲህ ሲጨቃጨቁና ያሁንቆ እንትን ሲሉ ነበረ ማለት ነው። ያው እንግዲህ እነሱም እየተጫወቱ እያለ እያለ ሀይሚ ወደ ኤቨን መታ ማለት ነው። ሄቨን የነገ የሆነችውን ሁሉ ትነግራታለች ትምህርት ቤት መቀመጥ እንዳሳጣት፣ ሁሉም የወሬሱስ እንዳለበት እና ዮናስም፣ ጄሪም ቤቲም ራስ ምታት እንደሆኑበት ትነግራቻለች። በዛ መካከል ግን ሾምቤ ያው ስመሸዋን ወ ለምንድን ነው ስትላት፣ እሱም ጨዋታ እየተጫወትን የጨዋታው አዳካል መሳም ነበር፣ ለዛ ነው የሳምኩት ስላታለች ማለት ነው እንግዲህ ዳግ ደቦ ወደ ትብርት ቤቱ አቅንቶ ማለት ነው ያው ሄቨንና ቤዛና ሄቨን ቁጭ ነው እያወሩ እያለ እንግዲህ ያው ለቅሶ መሳይ እያሳቃቸው እያዝናናቸው እያለ ይመጣና አያቶ ቦቼራ ቤሎ ጠርጥጣን ማለት ነው። እሱም እንግዲህ ይህ ስም ይማን የኔ አይደለም ብሎ ተጠርተው ተጠራርተው ይሆን አላቅም ተጠጠራርቶ ባለ ተጠራጥረው ይሆን አላቅም ምን ነው ምን ነበር ሲለውም ያው ኤቨን እና ያው የኤቨን አባት ቢሮና ቶሎ እንዳሉት ሲነግሯን የዛ ጊዜ ኤቨን በጣም ትደነግጣለች። ምክንያቱም አባቷ የሆነውን ነገር ነገር ሰምቶ ሊጠይቀኝ ነው ሊጠይቀው ነው ብላ ስላሰበች ነው መሰለኝ። እንግዲህ ወደዛ ማ ወደዚህ ማለት ነው ክፍል የሄቨን አባት በሰላም ነው የፈለጉት ወይስ ምንድን ነው የሚለውን ቀጣይ ክፍል አንድ መቶ 37 የምና ይሆናል ይሆናል ማለት ነው። 138 የምና ይሆናል ማለት ነው። እኔም ዞሮብኛል፣ ይቅርታ አድርጉልኝ። ዛሬ የነበረ ቪዲዮ ይሄ ነው። እንግዲህ ቦቼ ይባረራን አይባረርም? እውነቱን ነው የጠሩት የጋሽ የሄቨን አባት ወይስ ዳጌ ከእነሱ ጋር ለመለያየት ያረገው ነገር ነው የሚለውን ምና ይሆናል እንግዲህ ኔክስት ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቻርሰን ብዙ ጋይስ፣ ማለት ነው ለዛሬ ነበረኝ፣ ይሄ ነበር።